ትናንትናስ ከገነቴ እስከ ዶዳ ስንቱ አፈር ገባ። ከኮሬብ እስከ ግንዳ ስንቱ ጎበዝ አፈር ገባ። እዚሁ እንኳን እቀያችን ስንቱ ሞተ ከጎናችን ጎበዝ እና ይህንን ጉዳይኔ እያየ እንዴት ዝም ብላለሁ? ስንቱን ችዬ እና ጎበዝ ከደርግ እስከ ዳግማዊ ደርግ ስንቱ ቀረ ታርዶ እንደበግ። በሀገራችን ስን በሀገራችን ስንሆን ስደተኛ እንዴት ብለን እንተኛ? እንነሳ እንጂ ይህን የመጣብንን አደጋ ዝም አንበል፣ እንምከርበት ከረበት ዝም አንበል እንደዘበት እንምከርበት። መሞታችን ላይ ቀርበል ተንፍዳ ባበሳ ተው ጎበዝ ያልተነሳ እንነሳ። ትናንትና ይሄን ሰሞን ትናንትና እንኳ ይሄን ሰሞን እስኪ ሰው መሆን እዚሁ ፊቴ ከመንደሬ እያየሁ ቁሜ ሲም ማስቀብሬ እዚሁ ፊቴ ደራ ብርጄ ስንቱ ቤት ተቃጠለ፣ ስንቱ በነገዱ ተፈጀ። እና ይህን እያያችሁ ዝም አትበሉ። ትልልቆች እዚህ በሉ፣ ወጣቶች ሰረፍ በሉ። አገሪቱ የእናንተ ናት፣ አደራ አለባችሁ። ሰላም እየኖረ ከገዛ ቤቱ ከደበደበው ድሮ እንጀቱ ምኑ ከበዱ መነሳቱ ታውንቃ አማራ፣ ታሪክህን ደግመን ስራ። ትናንት እንኳን በአምባሰል ወረዳ ሕፃናት በጀት ሲደበደብ ጊሸን ማርያም ባትረዳ እንደሱ ሀሳብ ማስቀርቶ የነበር ምድረ ያየው ካልተነሳ አንድ ካልሆነ ይበዛል አማራ አማራን ለመጨረስ ያረብ ድር ሲል ከሰከስ ሰውዬ ሞተ የሚባላል ትናንትና እስኪ አስታውሱ፣ ትናንትና እንኳን እስቲ አስታውሱ፣ ሳይበዛ እንኳን በትንሹ ከሽራሮ እስከ ትግሬ ከመቀሌ እስከ ሽሬ ስንቱ ተቀበረ በየቦራው በየቡሬ ይህ ሁሉ ፍዳ በልተን ይህን ሁሉ ፍዳ በልተን ከዙፋን ላይ አስወጥተን ያለውቀቱ ቀሰተን ያለስሙ ስም ለግሰን ሙሴ ብለን አሞግሰን ያጎረሰጃን ታድሮን ጥይታና መልጠማ አጎንብሰን ለንንም ትናንትናስ ከገነቴ እስከ ዶዳ ስንቱ ጀግና ገባ። ከኮሬብ እስከ ጊንዳ ስንቱ ጎበዝ አፈር ገባ። እዚሁ እንኳን እቀያችን ስንቱ ሞተ ከጎናችን። ጎበዝ እና ይህንን ጉዳይኔ እያየ እንዴት ዝም ብላለሁ? ስንቱ እንችዬ እና ጎበዝ ከደርግ እስከ ዳግማዊ ደርግ ስንቱ ቀረ ታርዶ እንደ በግ። በሀገራችን ስን በሀገራችን ስንሆን ስደተኛ እንዴት ብለን እንተኛ? እንነሳ እንጂ ይሄን የመጣብንን አደጋ ዝም አንበል እንም ከርበት ዝም አንበል እንደዘበት እንም ከርበት መሞታችን ላይ ቀርበል ተንፊዳ ባበሳ ታውጎ በዚህ ያልተነሳ እንነሳ ትናንትና ይሄን ሰሞን ትናንትንኳ ይሄን ሰሞን እስካ ያ ሰው መሆን እዚሁ ፊቴ ከመንደሬ እያየሁ ቁሜ ሲማስቀብሬ እዚሁ ፊቴ ደራ ብርጄ ስንቱ ቤት ተቃጠለ፣ ስንቱ በነገዱ ተፈጀ። እና ይህን እያያችሁ ዝም አትበሉ። ትልልቆች እዚህ በሉ፣ ወጣቶች ዘራስ በሉ። አገሪቱ የእናንተ ናት፣ አደራ አለባችሁ። ሰላም እየኖረ ከገዛ ቤቱ ከደበደበው ድሮ እንጀቱ ምኑ ከበዱ መነሳቱ ታውንቃ አማራ፣ ታሪክህን ደግመህ ስራ። ትናንት እንኳን በአምባሰል ወረዳ ሕፃናት በጀት ሲደበደብ ጊሾን ማርያም ባትረዳ እንደሱ ሀሳብ የማያስቀርቶ የነበር መድረክ ያየው ካልተነሳ አንድ ካልሆንክ ይበዛል አማራ አማራን ለመጨረስ ያረብ ድር ሲልከሰከስ ሰውዬ ሞተ።